ይሄ የምታዩት ጃንኪያርድ ይባላል። ይሄ መኪና የሚሸጥበት ነው። አሮጌ መኪና የተጋጩ የሚሸጥበት ነው። የተለያየ አይነት መኪና ነው የምታገኙ። የተለያየ አይነት መኪና የምትፈልጉትን ታገኛላችሁ። ፈታችሁ ሞተር አለ። ፈለጋችሁትን ፓርት ፈታችሁ ገዝታችሁ ትገዛላችሁ። እርካሽ ነው እና ሞተሩ አንዳንድ ጊዜ አዲስ መኪና ይጋጭና ታገኛላችሁ። እና ይሄ ሁሉ የምታዩት ተመልከቱ፣ ይሄ ሁሉ ቶዮታ አለ። የተለያየ አይነት መኪናዎች አሉ። እነሱ ሁሉ ገዝታችሁ ነው። በቃ በአጠቃላይ የመኪና ዘር እዚህ ታገኛላችሁ። ቁጥር ቁጥር አለው። ትመጡና ትጠይቃላችሁ የስንት ዓመተ ምሕረት የዚህን ያህል ዓመተ ምሕረት እንደዚህ አለ ይሏቸዋል። ቁጥር ይዛችሁ መታችሁ የምትፈልጉትን ፓርት ፈታችሁ መውሰድ ነው። እንግዲህ አሜሪካ ይሄን ይመስላል። ብዙ መካኒክ ይመጣል ይፈታል ፈቶ ይዞ ይሄዳል። ታያቸዋል። ያው እዚህ ሰው እየፈታ ነው ሁሉም። እዚሁም ደግሞ መካኒኮች አሉ። እዚሁ መተው ይፈቱላቸዋል። የምትፈልጉትን ፈተው ይሰጧችኋል። ብር ትሰጣላችሁ፣ ፈታችሁ ይዛችሁ ትሄዳላችሁ ማለት ነው። የአሜሪካ መኪና ይሄ ነው። እኔ ኢትዮጵያ እንደዚህ አይነት መኪና ቢገኝ ራሱ እንደገና አዲስ አድርገው ይሰሩታል ቀጥቅጠው ምን ብለው። እዚህ ትንሽ ከተጋጨ መጣል ነው። እናቴ እዚህ ጋር መታገል የለም፣ ምክንያቱም ሌበር በጣም ውድ ነው። ሌበር ውድ ስለሆነ ከማሰራት ይልቅ አሁን ሄ ተመልከቱ፣ ይሄ ሆንዳ አዲስ መኪና ነው፣ ግን ተጋጨ። ያው እዚያ ምተውታል። ፓርቱ ምኑ ሞተሩ አዲስ ነው ሁሉ ነገር የኢትዮታ ነው አዲስ ነው በቃ። እዚህ ሀገር ከተጋጨ መጣል አዲስ፣ ለምን አዲስ ዛሬ ወጥቶ ነገ አይጋጭም፣ መጣል ነው። ስለዚህ ይሄን ይመስላል። ጃንክ ያርድ በየቦታው ነው ያለ። እዚህ ተመልከቱ መኪና ነው ይሄ ሁሉ፣ ይሄ ሁሉ አገር ምድር ይሄው፣ በቃ ሰው ይመጣል፣ ይፈታል፣ ይወስዳል። በቃ እዚህ ያለ ማአት ማአት ማአት ማአት ተመልከቱ። እና አሜሪካ እንግዲህ ይህን ይመስላል። በተለይ ሙያ የእጅ ሙያ ያለው የመካኒክ የሆነ ሰው መጥቶ የፈለገውን ዕቃ መጥቶ ገዝቶ ወስዶ ይቀይራል ሞተር ይቀይራል ሁሉን ነገር ይሄው ተመልክተህ ይሄው ሁሉ ዝም ብሎ ጋርቤጅ ውደቀ ነው ጋርቤጅ ጋርቤጅ ጋርቤጅ ጋርቤጅ አሜሪካ አሜሪካ አሜሪካ ያው የውሉ አለ እዚህ ጋር የውሉ አለ። ይሄ የመኪና ጫካ ይባላል። የመኪና ጫካ፣ የመኪና ጫካ፣ የሮጌ መኪና ጫካ። ቀጠቅጣል ቀጣቀጣ ሊገዛ ተመልከቱ። እዛ መደዳ ድረስ ነው ያለ። ይህም እንደዚህ መደዳ ድረስ ነው። ይኸው እንደዚህ አፉን ከፍቶ ከፍቶ ከፍቶ ይቀመጣል። የምትፈልጉትን መታችሁ ፈታችሁ ይዛችሁ መሄድ ነው። ደግሞ ብዙም ውድ አይደለም በጣም ርካሽ ርካሽ ከዛ ይሄ መጨረሻ ላይ ተወሰነ ወራቶች ይቆይና ከዛ በኋላ ይጨፈለቃል ይጨፈለቃል እና ይሄን ላሳያችሁ ብዬ ነው የአሜሪካ እንደዚህ ነው ሰብስክራይብ ሸር ላይክ አድርጉ በሌላ ደግሞ እንገናኛለን ሰላም ሁኑ